የማይመለከት ና የማይገባ ማለት የማይገባ ነገር ውስጥ አትገባ፣ አይመለከትህም። ሲጀመር እነሱ ይጣላሉ ይታረቃሉ፣ ድሮም ያለው ነገር ነው። እኛ እናውቃለን። ገባ ካልገባ ገደል መግባት ትችላለ። ኮታታማ ይሄን ጥፊ ሌላ እንደዛ ጠርቶ ሌላ ነገር ካወራ ጥፊ ያስፈልጋል ለዚህ ልጅ። ኔም ማለት ነው ግራ ጎን ነው ምንድነው ይሄ? ቀኙን እኔ ደግሞ ቢጨምር ደስ ይለኝ ነበር። አላገኘውማ እኔ ባያገኘህ ማለት ነው እግዚአብሔርን በስማም። እንዴት እንደማያረግክ እንዴት እንደምታናድደኝ ነው። ሚሊያን ሄኖ ምትባል ሀሊጫ እ ደጋ ረግሹ ውፍ ዛሬ ጥፊ ሁሌ ለምን ብሩክን፣ አንዳንዴ ብሩክ ሳይሆን አንዳንዴ ለሌሎችም ያስፈልጋለሽ ይጭበት ነው ምልሽ የኔ ጀግና፣ የኔ ቀብራራ፣ የኔ እንቁ ሴት

ዛሬ ጤፊ በጣም ነው የተመቸኝ። ሰላም ሰላም ወዶች እንዴት ናቸው? ዳና ናቸው አላችሁ ወይ? ባላችሁበት ቦታ ሰላማችሁ ረፍረፍረፍ የበሌላችሁ ዛሬ ማለት ነው ንግስታችን ሄሚዬ ጀግናችን፣ ቀብራራችን፣ የሚዳ መሪያችን፣ የኛ የኛ እንቁ ማለት ነው። ዛሬ ሄኖክ የሚባል ወይዘሪት ሄሚጥ ማለት ወይዘሪት ሄኖክ ጠርታ ነበረች። እሷ ጋም ሄዳ ነበረች እና ንግስታችን ሄዳ ነበረች። ከዛ የሚያውረው ነገር አነጋጋሪ ሁሉ ማለት ነው። በቃ የሆነ ኪፉ ቦታ ላይ ዝም ብሎ የሚኖር ውሃ ታውቃላችሁ? የኪፉ ቦታ የሆነ ሽታ የሚያኝማቸው ውሃ አለ ኮ የሆነ ቦታ ላይ መንገድ ላይ የሆነ እንጃ፣ ያ እንደዚህ የሆነ ጉርጋድር ውስጥ ላይ የሚኖረው ውሃ እንደዚህ አይነት ምሸት ቃላት፣ የሚያስጠላ ቃላት ከብሩክ መለየት የምትፈልጊ አንቺ ነሽ፣ ማይሆን ነገር ሃምጥተሽ ምታሳዩ የምትነግሪው አንቺ ነሽ። እና ከብሩክ መለየት መዳየት ከፈለሽ ግልጹን ነገር እዩ ማለት ነው። ሰው የእንደዛ ነው ጥፊ የምትሰጠው ራሷን ማስከበር የምትችል ጀግና ሴት ነች። እናት ይማችሽ፣ እናት ወልዳለች ጀግና ማለት ነው።

ሰዓት ተደባድቦ ነበር ምናምን ይሄ ሚነች ሚነች እያለ ነበር። ስለዚህ ማለት ነው ዛሬ የሰጣው ጥፊ እየተሰጣው ጥፊ ያንሳ ልጅ ያልኳችሁ ኮ ነው። ይሄም እዬ እጅሽ ይባረክ እያልኳችሁ ኮ ነው። ምን ትላላችሁ እናንተ? በጣም ምኖ ደስ ያለኝ ክርስቶስን ሆ ለዚህ ልጅ ያስፈልጋል ነው ምላችሁ። ለዚህ ሰገጤ ማለት ነው አንተ ማርቁ እኮ ከቤት አባሪሮ አንተ ብሩከ ለመጠጋት ና ከብሩከ ብሩክ ያው ሰውን የሚቀርበው ማን እንደሆነ ነው

መልካም ምሽት ይሁንላችሁ፣ ጉዶች፣ ቪዲዮ ላይክ አርጉ። ሁላችሁም በጣም ነው የምወዳችሁ። መልካም ምሽት ይሁን ይላችሁ።